አሰላሙ አለይኩም ወረህመቱላህ ወበረካቱ፣ የተወደዳችሁ እና የተከበራችሁ የሀሩን ሚዲያ ተመልካቾቻችን፣ አሁን የምንገኘው በአትላንታ ጆርጂያ ነው። እዚህ ካሉ ትልልቅ መስጅዶች ከሚባሉት መካከል በሁለተኛነት እንደተመሰረተ የሚገለጸው አልሙእሚኒን መስጅድ ነው የምንገኘው። ይህ መስጅድ እንግዲህ በጣም በርካታ ጀማዓዎችን በማስተናገድ የሚታወቅ መስጅድ ነው። በአምስቱ ማውቃ ሶላት በጣም በርካታ ጀማ የሚሰግድበት ነው። እንግዲህ በጣም ሰፊ የሆነ የፓርኪንግ ቦታም ጭምር አለው። ውስጡም በጣም በርካታ ሰርቪሶችን የሚሰጥ ተቋም ነው። አልሐምዱሊላህ እንግዲህ በአትላንታ ጆርጂያ የሚገኘው

መሰባሰቢያ በአንድነት ልቦች ዘንቶ መቆሚያ የነብሴ ሀሴት የእርጋታው ቤቴ ጭንቀቴን አናግ ላይ ሞልተ ስክነቴን መስጂዴ። አሁን ደግሞ ወደዚህ መስጅድ ሲገቡ ያገኘናቸው አንድ ታላቅ እንግዳ አሉ። ከእርሳቸው ጋር ልዩ ቆይታ እናደርጋለን። አጠቃላይ በአትላንታ አካባቢ ያሉ እስላማዊ እንቅስቃሴዎች ምን ይመስላሉ የሚለው ኢንሻአላህ ያስቃኙናል። አብራችሁን ሁኑ፣ መልካም ቆይታ። ቢስሚላሂ ረሕማኒ ረሒም። አልሐምዱሊላሂ ረብል ዓለሚን። አሶላቱ ወሰላሙ ዓላ ረሱሊላህ ሰለላሁ ዓለይሂ ወሰለም። አሰላሙ ዓለይኩም ወረሕመቱላሂ ወበረካቱህ። የተወደዳችሁ እና የተከበራችሁ የሃሩን ሚዲያ ተመልካቾቻችን፣ እንግዲህ በአትላንታ ያለ እስላማዊ እንቅስቃሴ ምን ይመስላል መሳጅዶች በሚል የተለያዩ መስጅዶችን ዞር ዞር እያልን ወደ እናንተ እያቀረብን እንገኛለን። አሁን ደግሞ አንድ በከተማው አለ የሚባል ግዙፍ መስጅድ ግቢ ውስጥ ነው የምንገኘው። ይህ መስጅድ ማን ይባላል? ያሉት እንቅስቃሴዎች ምን ይመስላሉ? በአትላንታ ያለው እስላማዊ እንቅስቃሴ ምን ይመስላል በሚል ለማነጋገር አንድ እንግዳ አግኝተናል። የዚህ መስጅድ ተጠቃሚ ናቸው፣ ሌሎች መስጅዶችም ላይ ደግሞ ትልልቅ ስራዎችን የሚሰሩ ናቸው። ሻላ ከተዋወቅ እንጀምራለን። ማንን በል ሻላ አወል አብዱልዋሃብ ዓሊ ይባላለሁኝ። እዚ አትላንታ ነዋሪ ነኝ ከሰላሳ 30 አመት በላይ። ስለዚህ ያው እንግዲህ ረዥም ጊዜ ነዋሪ ነኝ። ማሻአላ በአትላንታ ያለው እስላማዊ እንቅስቃሴ ምን ይመስላል? እስኪ የዛሬ ሰላሳ አመትና አሁኑን በእርግጥ በዚህ አጭር ደቂቃ መናገር ቢከብድም ምን ይመስል ነበር ያኔ ዛሬ ሰላሳ አመት እዚህ ሲመጡ፣ አሁን እስኪ ያለው እንቅስቃሴ ምን ይመስላል? ማሻአላ እንግዲህ ሰላሳ አመት ቀላል አይደለም፣ ትልቅ ረዥም ሂደት ነው በ ዘጠና ነው ለመጀመሪያ ጊዜ ወደ አትላንታ እዚህ የመጣሁት ሰመር ላይ። ከዛ በኋላ ለትምህርት ወደዚህ የመጣሁትም በዛ ነው የቀጠልኩት። እና የዛሬ ሰላመት ያለው የሙስሊም ኮሚኒቲ እዚህ ግባይ የማይባል ነበረ፣ በጣም ውስን ነው። አትላንታ ላይ ያኔ አንድ መስጅድ ብቻ ነበረ፣ አልፋሮክ መስጅድ የሚባለው። ምናልባት እንግዲህ እዛ ከጎበኘው ልታዩ ትችላለ። ዛሬ ተለወጧል። ያኔ በጣም ትንሽ የሆነች ቆርቆሮ ውስጥ ነበረ ወይም ደግሞ ትንሽ ቢልዲንግ ውስጥ ነበረ። ከዛ ተስፋፍቶ እንግዲህ ከዛ ከአንድ መስጂድ ይሄኛው እዚህ ያለው ሁለተኛው መስጂድ አልሙእሚኒን አሁን የምናየው የምናየው በጣም ትንሽ የሆነች ቦታ ተከራይቶ እዚህ አፓርትመንት ውስጥ ነበር የሚሰራው እሱም እንደዛው ሌት 90ስ አካባቢ ነበረ እንግዲህ ከዛ ሂደት ነው ዛሬ ወደ መቶ ከመቶ በላይ ከመቶ ሀምሳ በላይ መስጂዶች አሉ የሚባልበት ነው አትላንታ ከኔ የበለጠ ምናልባት ያንን ቁጥር ልታክ ትችላለህ ግን በጣም በከፍተኛ ደረጃ እዚሁ ያለንበት ኤሪያ ራሱ ክላርክስተን ስቶን ማውንተን ዲኬተር የሚባለው ኤሪያዎች ውስጥ ራሱ ከአስር ያላነሱ መስጊዶች አሉ። ለምሳሌ ለምሳሌ መጥቀስ እንደምታውቀው መስጅድ ሱና፣ መስጅድ ተውሒድ፣ መስጅድ አልሙሚኒን ይሄኛው ነው፣ መስጅድ ረህማን፣ መስጅድ ሙዓዝ ብን ጀበል እነዚህ ሁሉ ትላልቅ መስጊዶች፣ ምናልባት እስካሁን ያየሃቸው ሁሉ በቅርብ ጊዜ ከዚህ ከሰላሳ አመት በኋላ የመጡት መስጊዶች ናቸው። እና ትልቅ ኮሚኒቲ ያለ ነው የሚባለው እዚህ ሰርክላችን ራሱ ሙስሊሙ ኮሚኒቲ ከመቶ ሀምሳ ሺ በላይ ነው ተብሎ ነው የሚጠበቀው። እርግጥ ኢትዮጵያ ኮሚኒቲ ብቻ ሳይሆን አጠቃላይ እንደ ሙስሊም ማለት ነው። አብዛኛው እንግዲህ የኢትዮጵያን፣ የሶማሌ፣ የኤሪትሪያንስ፣ የኬንያን፣ የኢራቂ ኩርድ፣ አፍጋኒስታን፣ ፓኪስታኒ፣ ኢንዲየንስ፣ ሚድል ኢስተርን ሁሉም እዚህ ስላሉ በጣም ትልቅ ኮሚኒቲ አለ ተብሎ የሚጠበቀው ያለንበት ኤሪያ ነው። መስጅድ አልሙሚን በዚህ ደረጃ ተገንብተው እንግዲህ ይህንን ሰርቪስ እየሰጠን ያለው እና በጣም ደስ የሚል የእኛም የኢትዮጵያ ኮሚኒቲ ደግሞ እንግዲህ ትናንትና አብረን ኢፍጣር እንዳደረግ ነው በሰፊው ያየኸው ነገር ነው ትልቅ ኮሚኒቲ አለ ብለን እናምናለን። ማሻአላህ፣ አሁን ያለንበት መስጅድ አልሙእሚን እስኪ ግለጹልን። በጣም ትልቅ መስጅድ ነው እና ምን ምን አገልግሎቶችን ይሰጣል? እርስዎም እዚህ መስጅድ ሲጠቀሙ ነው ያገኝ ነዎት እና ምን ምን ሰርቪሶችን ይሰጣል? እርግጥ እኔ አንድ መስጊድ የለኝም እንደ ማንኛውም ሙስሊም ለእኔ ሁሉም ያሉት ቦታ መስጊድ ነኝ። ስለዚህ ለዚህ የዚህ መስጊድ ተጠቃሚ ነኝ ማለት አልችልም። የሁሉም መስጊድ ተጠቃሚ ነኝ። ያው ምታ ነው እንደ አጋጣሚ ሰላት ደረሰ እዚህ ገባለሁኝ፣ አስር ሌላ ቦታ ደረሰ ሌላ ዞር በዛ ነው እና ምንም ስፔሲፊክ የሆነ መስጊድ የለኝም። ከቤት ካለሁበት ቤት ጀምሮ እስካሁን ድረስ ያሉትን በየቋሙ በቋሚ እጠቀማለሁ እና ስለዚህ መስጊድ የተለየ የማውቀው ነገር የለኝም። እንደ ማንኛውም ሌሎች መስጊድ ሄደን እንደምንሰግደው ነው። ግን ቅድም እንዳልኩ በተለይ እድገቱ በዚህ ደረጃ ተገምቶ እዚህ ሲደርስ ይመስለኛል አምስት ዓመት እንደዚህ ከኮቪድ በኋላ ወይ ትንሽ ከኮቪድ በፊት ቢ 2020 ወይም እዚያ አካባቢ ነው። ከዚያ በፊት አነስተኛ ቤት ነበረች ቤቱ ኦልሬዲ፣ አሁን ያ ነገር ፈርሶ ዲሞሊሽን ሆን ለፓርኪንግ የሚጠቀሙት የዛኛው አካል ደግሞ አሁን ሴቶችምና አንዳት ለትምህርት ቤት ምናምን የሚጠቀሙበት ይሄኛው ህንፃ ነው ያለው። ስለዚህ ኮሚኒቲው በጣም እየሰፋ እያደገ መጣ። ቅድም እንዳልኩ የተለያዩ በተለይ እዚህ አካባቢ ያሉት የኢሚግራንት ኮሚኒቲዎች አሉ። ከተለያዩ ቦታ ሰዶ ፓኪስታኒዎች፣ አፍጋኒዎች፣ ህንዶዎች፣ ኩርዶች፣ ኢራቂዎች በጦርነት በምናምን ተፋጠን ሲመጡ እዚህ አካባቢ ናቸው። ልብ እኛም ኢትዮጵያ ኮሚኒቲ በብዛት እዚህ አካባቢ እንደዚህ ተስፋፍቶ ስላሉ ሜይ ቢ እንዳለ ኢንተርናሽናል ማለት ትችላለ። የአንድ ኮሚኒቲ ወይም የአንድ ማህበረሰብ ብቻ ሳይሆን አጠቃላይ የሙስሊም ሪፍሌክት የሚያደርግ ስለሆነ በጣም ሰፊ ነው። ኢማም ማሻ አላ በጣም እንትነው አኮሞዴቲቭ ነው፣ ሪሰፕቲቭ ነው። ኢማም ኤልአሚር የሚባል ግብፃዊ ነው። በጣም ዓሊም ነው፣ ኤዱኬትድ ነው። እና ስለዚህ ብዙ የተለያዩ ፕሮግራሞ ሰርቪሶች ይሰጣሉ። የታሕፊት ፕሮግራም አለ፣ የዊከንድ የልጆች የወጣቶች ፕሮግራም አለ፣ የኒካህ ፕሮግራም እዚህ የሚሰጥበት አለ፣ የጀናዛ ፕሮግራም ሰላቱም። እንደዚህ ኦኬሽን አንድ ሁለት የራሱ ትላልቅ የእኛ ኮሚኒቲ ማህበረሰብ አባሎች እንደዚያ ወደ ወደ አራ ሄደው እዚህ በከፍተኛ ደረጃ የተሰናገርበት ሁኔታ ነበር እና በአጠቃላይ ሁለገብ የሆነ ኢስላሚክ ሰርቪስ የሚሰጥበት እና ሁሉም ማቅፍ የሚችል አይነት አቅም ያለው መስጊድ ነው ብዬ ነው የሚገምተው። ይሄ ነው ማሻላ። እንዲህ ያሉ ተቋማትን ከማጠናከር አንጻር በተለይ እንደ ኢትዮጵያውያን ምን መደረግ አለበት ይላሉ? እርስዎንም ባለፈው እንዳሉት መስጂድ ረህማን ተገናኝተን ነበር። ማሻላ ትልቅ ስራ እየሰራችሁ ነው ያለው እና እስኪ እሱንም አያይዘው እንዳጠቃላይም ከዚህ ጋር በተገናኘ ኮሚኒቲዎችን ከማጠናከር አንጻር ድርሻችን ምን ሊሆን ይገባል ይላሉ? ወላሂ እንግዲህ ያው እንደምታውቀው እኛ እንደ ኢትዮጵያውያን እንደ ኢትዮጵያውያን ሙስሊሞች አንደኛ ኮሚኒቲያችንን በሚገባ ማጠናከር ይኖርብናል፣ ማድረግ ነበርብን ወይም አለብን። ያለፈንም አልፎ በተለይ ላለፉት ቅድም እንዳልነው እንግዲህ እኛ ረዥም ጊዜ እዚህ ለቆየ ነው ምናልባት እንግዲህ በእኛ ደረጃ መሳካት ያልችሆነትን በአሁኑ በአዲሱ ወደ አዲሱ ትውልድ ወስደን እነሱን ቀርሰን እነሱን አድቫይዝ አድርገን እነሱን መክረናቸው ምናልባት እንሻ አላህ ተዓላ እኛ አቺቭ ያላደረግነውን አዲሱ ትውልድ ያን ነገር ማድረግ የሚችልበት ሁኔታ ማመቻቸት አንደኛው ስትራቴጂ ይመስለኛል። እንሻ አላህ ተዓላ። ሁለተኛ ሀገራችን ያለው ወይም በኛ ሜንታሊቲ ያለው ከዚህ እንደምታውቀው የተለያዩ ልዩነቶች አሉ። የተለያዩ ከብሔር ጋር የተገናኘ ወይም ከመዝሀብ ጋር የተገናኘ ከሚንሃጅ ጋር የተገናኘ አቂዳ ማለትም አልችልም። እንግዲህ አቂዳችን ሁላችንም ላኢላሃ ኢለላህ ሙሐመድ ረሱሉላህ የሚል አቂዳና ምናልባት እንደው ወደ ታች ትንሽ ከወረድን የሺአና የሱኒ ልዩነት ነው። እኛ የኛ አገር ሙስሊሞች አብዛኛው ሁላችን ማለት በምንችልበት ጊዜ የሱኒ ሙስሊሞች ነን። እና በዚህ ስር ያለንን አይቲንክ ሁላችንም መሰባሰብ እንችላለን ብዬ ነው ሙሉ በሙሉ የማምነው። ምክንያቱም አንድ መስጊድ ስትሄድ አንተ እንደ አጋጣሚ ሆኖ ሰላት ለመስገድ ቢደርስብህና የሰላት ጊዜ ቢደርስብህ ጀማዑን ጆይን ታደርጋለህ ኢማሙን ጆይን ታደርጋለህ ስለዚህ በምታደርግበት ጊዜ ይሄ ኢማም ምን አይነት ኢማም ነው ብለህ የእሱን አቂዳ የእሱን ሚንሃጅ የእሱን ማንነት አይደንቲቲ አጠይቅም አንተ የአላህ ቤት ነው ኢማም ነው የሚያሰግደው ይሄ ትክክለኛ ሆነ የስልምና ሂደት ነው ያንን ትከተላል በዛ አይነት ሁኔታ ሁላችንም ኢትዮጵያ ውስጥ ያለን የተለያየ አመለካከት የተለያየ ሚንሃጅ የተለያየ መዝሀብ ቢኖረንም አንድ ላይ ሊያደራጀን የምችል የጋራ የሆነ እሴት አለን። ያም ላኢላህ ኢላላህ መሐመድ ረሱላላህ። ያንን መሰረት በማድረግ ሁላችንም እዚህ ውስጥ ያለን ተሰብስበን አንድ ቆንጆ የሆነ እስላሚክ ኮሚኒቲ መፍጠር እንችል ነበር ብዬ ነው የማምነው። ያንን ነገር ለምን ማድረግ አልቻልንም? አንፎርቹኔትሊ እንግዲህ ቅድም ያልነው እንግዲህ ብዙ ነገሮችን ብሌም እናደርጋለን ሸይጣን ነው ልንል እንችላለን። ሀዋ ነው እንላለን። የተለያየ ልዩነት ነው ልንል እንችላለን። ግን ከዛ አልፈን ይሄንን ነገር ማድረግ ይቻላል። አሁንም ኢንሻ አላህ ተዓላ በተለይ እንደ ነ ቢላል ሀበሺ ያለው ወይም ያሉት ኦርጋናይዜሽን ወደዛ ነገር ሰርተው ያለውን ነገር ሪሶርሱን ለዛ ነገር ተጠቅመን አንድ ትልቅ ኮሚኒቲ፣ አንድ ትልቅ መስጅድ ብንሰራ ኩራታችን ነው። ብእዝንላሂ ተዓላ እርግጠኛ ነኝ። ሁልጊዜ እኔ የምለው ነገር አለን እኛ ሙስሊሞች ለዲናችን ያለው ስሜት ከክርስቲያኖች በታች ነን ብዬ ነው የምወስደው። እኔ እንደገሌ ነው ልሳሳት እችላለሁኝ። ማስረጃ የምንድን ነው? አትላንታ ውስጥ ማአት ቸርቾች አሉ። ማአት የኦርቶዶክስ ቸርቾች አንድ ብቻ አይደለም፣ ግዙፍ የሆኑ በጠቅላላ ማአት የፕሮቴስታንት ቸርቾች አሉ። ማአት የተለያዩ ካቶሊኮች አሉ። የኢትዮጵያ ኮሚኒቲ ነው የሚሆነው ወይም ኢትዮጵያን ኢሚግራንት ዳያስፖራ ማለት ነው እኛ ግን አትላንታ ውስጥ ያለን ሙስሊም አንድ የሚያሰባስበን አንድ እኛን ለኛን የሚገልጽ አንድ መስጊድ የለንም። ስለዚህ ለሃይማኖት እኛንን የበለጠ ለሃይማኖታችን የምንቀረቀረው ወይስ ክርስቲያኖች ናቸው የምትለው በዚህ አይነት ሁኔታ መውሰድ ትችላለህ። ደ ሴም ቲንግ እርግጠኛ ነኝ እናንተ ያላችሁበት ወደ ቨርጂኒያ እና ዲሲ ስንት ቸርቾች አሉ? ስንት የኦርቶዶክስ ቸርቾች አሉ ስንት ሙስሊም ግን አንድ መስጊድ አለ። ፐሬስቲጅራ ምናልባት እንግዲህ ከተሳሳትኩኝ፣ ሌላ ካለ በቅርብ ጊዜ ከተከፈተ አላቅ። እኔ እዛ ስሄድ እንግዲህ የምሰግደው አንድ መስጊድ እሱ ብቻ ነው ያለ። ስለዚህ ያ ነገር ሊሰራበት ይገባል የሚል መልእክት ነው የማስተላልፈው። አላህ አለ። እሺ አቶ አወል ኢንሻአላህ፣ ጀዛኩም ላህ ኸይር ለነበረን ቆይታ። እጅግ ትልቅ ነገር ነው ያስተላለፉልን። ጀዛኩም ላህ እጅግ ኸይር ጅጋር ጋር አመሰግናለሁ። መርሐባ ኢንሻአላህ ሽክራን

ያው አትላንታ ነው የምኖረው እና ይህ መዝጊድ እንደምታዩት መጀመሪያ ከነበረው መዝጊድ አሁን ተሻሽሎና ተስተካክሎ ሰርቶ ስፔሻሊ ጁማአ ላይ ምንም በጁማአ ሰላት ላይ በጣም ብዙ በርካታ በርካታ ነው እስከ እስከ አራት ሺህ ምናምን ድረስ ይሰግድ በጅማ ሰላት እና በጣም ብዙ ጀማዓ ያለ ሰላት ነው። መስጊድ ውስጥ ምን አይነት ሰርቪስ የሚሰጣችኋል እንደጠቅላላ? ያው የሚሰጡት የተለያየ እንትን ይሰጣሉ። ለምሳሌ አሁን ፍጡር፣ ኤቭሪ ፍጡር እና ስሁር አለ ሁልጊዜ፣ ፍጡር ስሁር። ደግሞ የህክምና እንትን ሁሉ ይሰጣሉ ህክምና የህክምና ይሰጣሉ። በጣም የሰም እንትን ነው። በጣም ጥሩ እንትን ነው ያላቸው። ለልጆችስ አ ምሰርፍታለሁ አሁን አሁን ያው ፈንድ እንትን ገንዘብ እየተሰበሰበ ነው። የተለያየ እንትን ነገር አሁን እስከ አምስት መቶ ሺህ ድረስ በዚህ ረመዳን መሰብሰብ የምትነግረው አዲሱ እንግዲህ የተጀመረ እንቅስቃሴ አለ። በዚህ በፍጡር በፍጡር ሆኖ ነው የጀመረው። አሁን ግን ከፍ አድርጎ መስጊድ እና የተለያየ ለመስፋት እቅዳችን መስጠፋ የተለያየ እቅድ እየሰሩ በጣም ጥሩ ኮሚቴዎች ናቸው። በጣም በጣም ትጋት ያላቸው ልጆች ናቸው። ጀፍ የሚስብስዱ ሀያ በሚለው በስግደ የተወደዳችሁና የተከበራችሁ ተመልካቾቻችን እንግዲህ ቀደም ሲል እንደተከታተላችሁት የአልሙዕሚኒን መስጊድ በጣም ብዙ ሰርቪሶችን የሚሰጥ መሆኑን አጠቃላይ እዚህ ያለውን እንቅስቃሴ አስመልክቶ አቶ አወል ማብራሪያ ሰጥተውናል። እውነት ለመናገር የሰጡት ማብራሪያ እጅግ ልብ የሚነካ ነው። በተለይ እንደ ኢትዮጵያውያን ሙስሊሞች የጋራ የሆነ ነገር የለንም። ቅድም የገለጹት ነገር በጣም ትልቅ ነገር ነው። ሌሎቹ እምነት ብለው ለያዙት ነገር የሚከፍሉት ዋጋ፣ የሚከፍሉት መስዋዕትነት፣ የሚያወጡት ገንዘብ፣ የሚያደርጉት ነገር ሲታይ እና እኛ ሙስሊሞች ዲናችን እንወዳለን፣ ዲናችን እንሞታለን፣ ዋጋ እንከፍላለን የምንል ሰዎች ግን በአንድነት በመሰባሰብ እና በመተባበር ትልቅ የሆነ ተቋምን መገንባት ላይ ደካማ ነን የሚል ነው ያነሱት። ና ይህ ትክክለኛ ተጨባጭ የምናየው ነው። በሁሉም ዘርፍ ላይ ይህንን ክፍተታችንን ማረም ማስተካከል አለብን እና ኢንሻአላህ በዚህ ጉዳይ ላይ እንደ ኮሚኒቲ ብዙ ስራ አለብን። በተቋሞች በሚዲያን ጨምሮ በማገዝ በኩል በማጠናከር በኩል ስናይ ሌሎችም የሚተባበሩበት መንገድ እኛ ያለንበት አውሃል ብዙ ወደኋላ የቀረ ነገር እናያለንና ኢንሻአላህ ይህንን በማስተካከል በኩል ትልቅ ኃላፊነትና ድርሻ አለብን የሚለውን ነው የምናስተምርበት ይህንን ቆይታ በማድረግ በኩል አብራችሁን ስለ ቆያችሁ ችጋር ግን አመሰግናለን ቦታዎቹን በመውሰድ ደግሞ አብሮኝ የነበረው ሙስጠፋንም ጀዛክላ ኸይር እያልኩኝ በዚሁ እንሰናበታለን ወሰላሙ አሌይኩም ወራህመቱላሂ ወበረካቱ